እንዴት ቆይታችኋል? የተከበራችሁ ተመልካቾቻችን ከኩለ ቀን የቢዝነስ መረጃዎቻችን ጋር አብራችሁን ቆዩ። በአማራ ክልል ባለፉት አስር ወራት ከጌጣጌጥ ማዕድናት ዘጠኝ ሚሊዮን ዶላር የውጭ ምንዛሬ መገኘቱን የክልሉ ማዕድን ሀብት ልማት ቢሮ አስታወቀ። በክልሉ የሚገኙ ሌሎች ማዕድናትን በማልማት የምንዛሬ ግኝቱን ለማሳደግ እየተሰራ መሆኑንም ቢሮ ገልጿል። አድኖ ማርቀውስ ተጨማሪ አለሁ የማዕድን ሀብት የአንድ ሀገር እድገት ከሚወሰንባቸው የምጣኔ ሀብት መሰረቶች መካከል አንዱ ተደርጎ ይወሰዳል። በዚህ ረገድ በአማራ ክልል የከበሩ ማዕድናትን ጨምሮ ለኢንዱስትሪ፣ ለጌጣጌጥ፣ ለግንባታና መሰል ግብአቶች የሚውሉ 45 የሚደርሱ ማዕድናት እንደሚገኙ በጥናት መለየታቸውን የክልሉ ማዕድን ሀብት ልማት ቢሮ የህዝብ ግንኙነት ኃላፊ ዝናው አበበ ተናግረዋል። የአማራ ክልል አጠቃላይ ሰፊ የሆነ የማዕድን ሀብት ያለው ነው እሱን የሚሰጡት ጥቅም ብንከፍላቸው በአምስት ካታጎሪ አድርገን ወይም በአምስት ከፋፍለን የምናስቀምጣቸው ናቸው። የመጀመሪያዎቹ የኢንዱስትሪ ማዕድናት የምንላቸው ናቸው። ሌሎቹ የብረትና ብረት ነክ ማዕድናት የምንለው፣ ሌላው የኃይል ማዕድናት ወይም የኤነርጂ ማዕድናት የምንለው ነው። ሌላኛው የግንባታ ማዕድናት እንዲሁም በጣም ሴንሲቲቭ የሆነው የጌጣጌጥ ማዕድናት ብለን የምንከፋፍላቸው ማዕድናት በስፋት ይገኛሉ። ይህን አጠቃላይ በምናይበት ጊዜ በጥናት ከ45 ማዕድን አይነት በላይ የተለየበት ነው። በክልሉ የሚገኙ ማዕድናትን ከመለየት ባሻገር እሴት ጨምረው ለውጭ ገበያ በማቅረብ ረገድም የተጀመሩ ስራዎች መኖራቸውን የጠቀሱት አቶ ዝናው ባለፉት አስር ወራት የጌጣጌጥ ማዕድናትን ለውጭ ገበያ በማቅረብ 9 ሚሊዮን ዶላር ገቢ ማግኘት ተችሏል ብለዋል። ወደ ውጭ ኤክስፖርት የምናደርጋቸው ከጌጣጌጥ ማዕድናት ጋር የተገናኙ እነሱም በመላው ዓለም የምንታወቅበት አንዱ የኦፓል ማዕድን በብቻኝነት በአማራ ክልል የሚገኝ ወይም በፕሬሽስ ኦፓል የምንለው አንዱ ሌላኛው ከዚህ በፊት ብዙም የማንታወቅበት የወርቅ ማዕድንም አሁን በክልላችን መመሪያት የጀመረበትና በብሔራዊ ባንክ በኩል ወደ ውጭ የላክን የውጭ ምንዛሬ የምናገኝበት ነው በዘንድሮ በዚህ እስከ አስር ወራት ድረስ በእነዚህ በኦፓል ወይም የጌጣጌጥ ማዕድናትና የወርቅ ማዕድናትን በምናይበት ጊዜ እስከ ዘጠኝ ሚሊዮን ዶላር አካባቢ በዚህ አስር ወር ውስጥ ማግኘት የቻልንበት ሁኔታ ነው ያለ ማለት ነው። በጥናት የተለዩ ሌሎች ማዕድናትንም ለውጭ ገበያ በማቅረብ ክልሉ ከዘርፉ ማግኘት ያለበትን ገቢ እንዲያገኝ እየተሰራ መሆኑንም የሕዝብ ግንኙነት ኃላፊው አቶ ዝናው ተናግረዋል። በጥናት የተለዩትና ለኤክስፖርት የደረሱት በሙሉ ወደዛ እንዲገቡ እንገፋለን። አብዛኛው ጥናቶች የሚካሄዱት ከዩኒቨርሲቲዎች ጋር በራሳችን አቅምና አውትሶርስ እያደረግን እያጠናን የተገኙና ኳሊታቸው ወይም ጥራታቸው ከፍተኛ የሆኑትን ወደ ውጭ የምንልክበት ሂደት አለ። እንደዚሁም የትላልቅ ፋብሪካዎችም ኤክስፖርት አሁን ግራናይት ጥሩ ኳሊቲ ስላለው ወደ ውጭ ምርቱ ፕሮዳክቱ መላክ እንዲችል ብዙ ስራዎችን እየሰራን እንገኛለን። እንደዚሁም ለምሳሌ ጅብሰም ደጀን አካባቢ ያሉ ፋብሪካዎች ወደ ውጭ ወደ ኬንያ መላክ ጀምረዋል። በጌጣጌጥ ብቻ አይደለም የምንልከው እነዚህም ምርቶች ወደ ውጭ እየተላኩ የድሯል ምንዛሬን እያስገኙ ያለበት ሁኔታ ያለው ማለት ነው። ወደፊትም በስፋት የምንገባበት ይሆናል። ክልሉ ሰፊ የማዕድን ሀብት የሚገኝበት በመሆኑ በጥናት ከተለዩት 45 ማዕድናት በተጨማሪ ሌሎች ማዕድናትንና የማዕድን መገኛ ቦታዎችን የመለየት ስራም በቀጣይ እንደሚከናወንም ኃላፊው ጠቅሰዋል። በበጀት ዓመቱ ከ22 ሺህ 700 በላይ የበሬ ሰንጋዎችን አድልቦ ለሀገር ውስጥና ለውጭ ገበያ ማቅረብ መቻሉን የሞረትና ጅሩ ወረዳ እንስሳትና አሳ ሀብት ልማት ጽህፈት ቤት አስታወቀ። የጅሩ ሰንጋን ምርትና ምርታማነት ለማሳደግ ታዲያ በቅንጅት እንደሚሰራም ጽህፈት ቤቱ ገልጿል። በቃል ፈረደ በሰሜን ሸዋ ዞን ሞረትና ጅሮ ወረዳ አርሶ አደሮች የበሬ ሰንጋዎችን በተፈጥሯዊ መንገድ በመመገብና የጤና እንክብካቤ በማድረግ አድልበው ለገበያ በማቅረብ ይታወቃሉ። ይህ ልምድ በርካታ አርሶ አደሮችን ከድህነት በማውጣት የኑሮ ደረጃቸውን ለማሻሻል እድል ፈጥሮላቸዋል። በወረዳው በበርካታ አርሶ አደሮች በስፋት እየደለበ ለገበያ የሚቀርበው ሰንጋም ካለው የተሻለ ጥራት አንጻር የጅሩ ሰንጋ በሚል የንግድ ምልክት በኢትዮጵያ የአእምሯዊ ንብረት ባለስልጣን በ2007 ዓ ም መለያ ብራንድ ተሰጥቶታል። የንግድ ምልክቱ መገኘት የጅሩ ሰ ሰንጋ በገበያ ውስጥ ተወዳዳሪነቱን እንዲያሳድግና ለውጭ ገበያ እንዲቀርብም በር ከፍቷል። አቶ ተፈራ በጋሻው በወረዳው የጅሩ ሰንጋ በማድለብ ስራ ላይ ከተሰማሩ አርሶ አደሮች መካከል አንዱ ናቸው። አርሶ አደሩ በማድለብ ስራው ተጠቃሚ መሆናቸውንም ይገልጻሉ። በገና አንድ ጊዜ፣ በፋሲካ ሁለት ጊዜ ማለት ነው፣ ገበያ ልውውጥ አደርጋለሁ። በዚያ ልውውጥ አሁን እንግዲህ ቀያይራለው ከብቶቹን በዚያን ሰዓት ለገበያ በሚወጡበት ሰዓት ደህና ነው፣ ያው ገበያውም የተሻለ ገበያ ስለነበረ ለውጡ በኢኮኖሚ ላይ የተሻለ አፈጻጸም እና ኑሮን ያው ይደግሟል የሚል ስላየ ነውም ደግሞ የተሻለ ከሆነ ወደዚያ ውስጥ ገብተን ያው እየሰራን ነው ያለ ነው። አቶ ተፈራ በወረዳው የእንስሳት ሀብት ልማት ባለሙያዎች እየተደረገላቸው ያለው ድጋፍና ክትትል መልካም መሆኑን ገልጸው የመኖ አቅርቦትና የዋጋ ንረት እንዲሁም ወቅታዊ የሰላም ሁኔታው በማድለብ ስራው ላይ ጫና እያሳደረ መሆኑን ጠቅሰዋል። አቅርቦት ዙሪያ ላይ እና በጣም የከብቶቹ መኖ በጣም የናረ ነው፣ እየተወደደ ነው የመጣው። አራት ሺህ የነበረው ወደ ሰባት ሺህ ተጠጋ። ክኩ ሶስት ሺህ አምስት መቶ የነበረው ወደ ስድስት ሺህ ገባ። ፋጉሎ እና ከቀን ቀን እየጨመረ ገበያው፣ የከብቶቹ መኖ ገበያ እየጨመረ በመሄዱ መድኃኒት አቅርቦትን እንኳን ያው ከመንግስትም ያለ ያው ድጎማ አንዳንድ ጊዜ ይሰጡናል፣ ታብሌቶች፣ ሌሎችን እንኳን በግል ነው። አቅርቦቱ ያው በእርግጥ ያው በመንግስትም አለ በግለሰቦችም ደረጃ አለ። ሌላው ገበያው ሁኔታ ላይ ትንሽ ከበሉትና ከገበያው ነጋዴ ባለመግባት ምክንያት ከፍተኛ ኪሳራ ነው የመጣው። አርኪ ገበያ አይደለም። የሞረትና ጅሮ ወረዳ የእንስሳትና አሳ ሀብት ልማት ጽሕፈት ቤት ኃላፊ አቶ ስንታየው ከፈለኝ በ2017 በጀት ዓመት በወረዳው ከ21 ሺ በላይ አድላቢዎች ተሳታፊ መሆናቸውን ተናግረዋል። እንደ ወረዳ አጠቃላይ ድልብ እናደልባለን ብለን ያሰብነው በተለይ የዳልጋ ከብ ሀያ ሺ ስምንት መቶ ስልሳ ነው። እስካሁን ድረስ የደረሰበት ሀያ ሁለት ሺ ሰባ ስምንት በድል የተሳተፉ አርሶአደሮች እንዳጠቃላይ ወንድ አስራ ዘጠኝ ሺ ሰባት መቶ ሀምሳ ሴት ላይ አንድ ሺ ሁለት መቶ ሀምሳ በማድረብ ስራ የተሳተፉ አርሶአደሮች ናቸው። የአርሶ አደሩ የማድለብ ስራ ውጤታማ እንዲሆን ጽፈት ቤታቸው በቅርበት በመደገፍ ያላሰለሰ ጥረት እያደረገ መሆኑን አቶ ስንታየ ገልጸው ከመኖ አቅርቦትና ዋጋ ጋር የሚነሱ ችግሮችን ለመፍታት በቅንጅት እንሰራለን ብለዋል። ከዚህ ከጤና ጥበቃው ስራ ጋር ተያይዞ በተለይም አሁን ምንም እንኳን የሰላም ቀብስ ቢሆንም የእንስሳት ጤና ባለሙያዎች ዘቁጭ ብለው ህብረተሰቡን እያገለገሉ ነው። በዚህ በኩል ብዙ ችግር የለንም። የለም የመድኃኒት አቅርቦትም በወቅቱ በመነጋገር የመድኃኒት ግዢ ተፈጽሟል። የመድኃኒት ችግር የለም። ነገር ግን በተለይ ከዚህ ከመኖ ጋር ተያይዞ ብዙ የሚያነሳቸው ጥያቄዎች አሉ። እንደተባለ አሁን በተለይ የኢንዱስትሪ ትረፈ ምርት ከመጠን በላይ ዋጋ ጨምሯል። ከዛ ውጭ ደግሞ እስከ ዛሬ አሁን በተለይም የሰብል ትረፈ ምርት በዩሪያ እና ኤኤም ሞላሰስ እክም እያከመ ይመግብ ነበር አልሷደሩ አሁን እነህን ጥያቃዎች ማግኘት አሁን ለምስ ኤኤም ማግኘት አልቻለ ሞላሰስ በ በገበያ ላይ እንደልብ ማግኘት ባለመቻላችን ምክንያት በዘንድሮ በጀታ ብት መጠቀም ያልቻልንበት አግባብ እንዳለ ነው የጥሬቃ ውጥረት አለ። የኢንዱስትሪ ተረፈ ምርት በጣም ጨምሯል። ምን የሚነጃቸው አርሶ አደሩ ያነሳል ይሄን ለመስራት እንግዲህ እኛ በከጠቅ በወቅቱ እንዲቀርብልን አርሶ አደሩን አደሩን በማነጋገር በወቅቱ ገንዘቡን በማሰባሰብ መላሰስ እና ኤም አቅርቦ የበለጠ ተጠቃሚ ለማድረግ እንግዲህ አቀደ እንሰራለን ብለን ነው የምንጠብቀው። የጁሩ ሰንጋን የገበያ ዋጋ በተመለከተ በተለያዩ ሚዲያ አካላት ከእውነት የራቀ የጋሸበ ዋጋ ሲገለጽ መስተዋሉን ጠቅሰው ይህም ገበያውን በማቀዛቀዝ በአድላቢው ተጠቃሚነት ላይ አሉታዊ ተጽዕኖ እያሳደረ በመሆኑ ሚዲያው ለኅብረተሰቡ ትክክለኛውን የገበያ ዋጋ መግለጽ እንደሚገባው አቶ ስንታየው አሳስበዋል።